ከሚስቱ ጋር ነው ቦቼ፣ ከሚስቱ ጋ ነው። ያቺ ልጅ ሚስቱ ናት። እንደ እናንተ ምንድነው ምትል ያደርግለት፣ ያስሜርለት? የደስታ ቀን ነው። የሚን ዝምታ ይደበላለቅ የሚለውን ዘፈን ነው ምከፍትለት? መሬት ይመታ ምንድነው? ያጅ ቤተሰብ እስቲ እንያችሁ። ሙሽራው አይ ሚኮ በጊዜ ነው የምትተኛው። ዛሬ እንደሆነች ይቻለቅ ልበጥበጣት ይጄ ካሜራን ይጄ ልበጥበጥ ይጄ ልበጥበጥ አሁ ትላላችሁ እኮ አታፍሩ። ትተኛበት ልጅቷ አዎ አላሉ። አረ በእናታችሁ ተረፍበት። እንትን ደክሟታል። እኔ እዚህ ጋር ሶፋዬ ላይ ጋደምልል ነው ትንሽ ቆይጭ። እንዴት ነው በሉት። ረ እንዴት ነው? ልቤት ቤጠው ቤቱን። እሺ ሂድባት። አንድ ቁጥር ሂጅ መጣት አለው ነው። አንድ ቁጥር አምጣት። አንድ ቁጥር ትተኛበት። ሁለት ቁጥር። ወይኔ ወይኔ እረ ልጅቷ አተኛበት በፈጠራችሁ እንግዲህ ፈላ እሺ ከመጣችም ቶሎ ነው እሺ ሰላም ብላችሁ ትሄዳለች ነው ደክሞኛ ደክሞናል እያለች ነበረ ብታዩ ጸዴ ምግብ ነው የሰራችልን እሱን በልተን ምናምን ፏ ብለን ቆይ ጠብቁኝ ሊያ ትቀስቤ

አረ፣ ሰው ይላጣል። አንድ ቁጥር ሻወር ቤት ግባ። አዎ ነው አያው፣ ግባ ሚል አይጠፋም። ምን አይነት ረዲ እንደ ትቀልዳላችሁ እንዴ! አረ እስከዚያ ማንን እናስገባ እንዴ? ሪኩዌስት ኦፍ አድርጎታል እንትና፣ አቶ ቦቻራ ወርም ምንም ትቷል መሰለኝ። ድክመቴ የለችም እኮ በእናትህ። ድክመቴማ ቢኖር ዋጋውን ነበር ምሰጠው። እንደውም እሱ ነው ደስ የሚሉ። እዚህ ጋር ድምቀት ነው፣ እብድሆን ልጅ ግን በማታ ሻወር መከራ ይመከረ አሪፍ ነው መሰለኛ፣ ለጥሩ እንቅልፍ ምናምን ይባላል። እርግጠኛ አይደለሁም እኔ። እስኪ ታብታብ አድርጉልኝ። በቃ አልገባም አልኩ እኮ እንዳገባ እንዳገባ የምትሉት አልገባም። ቱናም ታከብዱት ፈትቻለሁ፣ ፈትቻለሁ እናንተን ፍቱ። እኔም ፈትቻለሁ እናንተን ፍቱ። ኦኬ ፒስ ነው ማለት ነው። ለእንቅልፍ ምናምን አይደለም። ሰሎሞን ታንክስ ብራዘረይ ሁን

ሰላም፣ ሰላም አሚን ሻወር እየወሰደች ነው። ሊድባት ላታቸዋል። ለምን ተኝታለች? ሊድባት ስላቸው ሂዳሉ። ካደለ ቀስቅሳት ረብሻት ይሉኛል። ልብ ቅርስ ተሰጠ እና ው መታለች። እንግዲህ እና ትልቅ ሰው ስለሆንኩኝ ነው ይህ ስ ልዩነት አሁንም ልብ ቅርስ ተሰጠሽ አበባ ሳልሰጠሽ ልብ ቅርስ ልባቸውን እየሰጡኝ ነው አመሰግናለሁ እንዴት ናችሁ ግን አንተ ግን ሻወር ቤት አይመጣም ሺ ገቦ ገብቻለሁ አልገባም ግን ቢሆን እናንተ ደግሞ አትላኩት እኔ ገብቻለሁ ሻወር ቤት ውስጥ አልገባም ግን የሆነው ክፍሌ ገባክ ለእናንተ ብዬ እንደዚህ ተባልኩኝ አያችሁ አደለም ጌም እየተጫወጥክ ነበር

ስለየንሽ ደስ ብሎኛል። እያሉ ድካም ድካም እየተሰማሽ ነው። አረገሽ እንዲ የምር ምር አመረሽ እንዲ አራቱ በአንዴ? አይ ሁለት ሁለት ይሻላል። ሁለት ሁለት አራት ከምትቸገር ለጊዜ አይሻልም? ቤተሰብ ምን ታስባላችሁ? ሁለት ሺ ለመቶ ሰው አለ እና ሀሳባችሁ ሸረላ መንታ መንታ። እኔ እንደዛ ነው የተመረቅኩት። እናንተ ምን ምን አለባችሁ? ከዛ ተያይዞ ምን ይመጣል? የእንቅልፍ በሽታ ሚወለዱ ልጆች። አሁን እኮ ነው ሳትወልጂ እኮ ነው መተኛት ያለብሽ። ልጅ የሚባል ነገር መጣ ማለት በቃ አልተኝም ነው እምልሽ። ችግር የለም እኔ ሞልቹ ነበር። አንቺ አንቺ ራሱ እኮ ድትብለሻል ግን ምንድን ነው የተሰጠኝ? ምን ተሰጠሽ? ዶርሳና እና ልጅ ሳይወለድ ነው መተኛት በጊዜ እኔ ኢትዮ ችግር የለም አንተማ ምን አለብህ? እና አንተ አትወልድ ትላጫለሽ እየተላጥኩኝ አይደለም ባክ እውነት? አሁን ያወሯት እውነት ነው? ምንለ እዛ ፈርድሜ በልቼ ይመጣሉ። ልጅ ነው ምት ከዛ ጭቅጭቅ ታነሻለሽ። ምርይ ታንክስ። ልብ ቅርጽ እየሰጡች ነው፣ አበባ እየሰጡሽ ነው። ምንድን ነው ያልሽው? አይ ምንም፣ ምን አልኩኝ? እንዴት ይባላል ይኸው ገረጨስኩላችሁ ለእናንተ አይደለም ለራሴ ነው የገረጨስኩት። ዩዘር ታንክስ ጉንጭ እንዳይሳሳ ግን ታስፈራሪናለሽ እ ወይኔ፣ ጠፋ ላይቱ፣ ጠፋ በዚህ ሰዓት እንዴት ትረብሻለ ልጅ በይ። ላይት እራሱ መብራቱ የጠፋ ነው አይሆንም